ዓይኔ ነው ወይስ ቅንብር ነው ወይስ ሌላ ሰው ነው? ጌታ አላመንኩም። በጣም ነው የሚያምርባቸው። ማረምን ባይዘዌይ ሰርጋቸው አይደለም ሰርጋቸው ነው ያሉት፣ ውሸት ነው። ማስታወቂያ ነው እየሰሩት ያለው እና ግን በዚሁ ማለት ነው። ፕሮሚስ ቀለበት ቢያደርግለት የእውነት በጣም ደስ ይል ነበረ። በጣም ማለት ነው እና እንደዚህ አምሮባት እንደዚህ ውብ ሆነው ማለት ነው እና ቀለበት ቢያደርግ፣ በስማም፣ የሁላችንም መልስ ተመለሰ ማለት ነው። እነኝህ ሴቶች የሚጋጉ ሴቶች ማለት ነው። አርፈ ቁጭ ይሉ ነበረ። የምር አሁን ትናንትና፣ አቤት አቤት! ሴቶች ግን ምን ነክቷቸዋል? ግን ሊበሉት፣ ማርያምን፣ በጣም ነው የሚያምርባቸው። ከይና ይጠብቃቸው፣ ከይኒ ይሰውራቸው። ደስ ብሎኛል። እንጠብቃለን። እስኪ ምን እንደሆነ እንጠብቃለን ግን ቀለበት ብታደርገው ስብቡ።